ሚዲያው ይህ ፕሮግራም ባስተላለፈበት ወቅት በ2021 በዋና ከተማ ዋሽንግተን አመፅ አስነስተዋል ሲል ተጠያቂ አድርጓቸዋል። ይህን ተከትሎ የሀሰቱ ውንጀላ ቀርቦብኛል ያሉት ትራምፕ ጣቢያው ይቅርታ ካልጠየቀ አንድ ቢሊዮን ዶላር ካሳ እንደሚጠይቁም ተናግረዋል። ነገር ግን የዩናይትድ ኪንግደም ዓለም አቀፍ የመገናኛ ብዙሀን የሆነው ቢቢሲ የስም ማጥፋት እንዳልፈጸመም አስታውቋል። በቻይና በሚገኘው ና 1500 ዓመት ያስቆጠረው ቤተ መቅደስ ላይ የእሳት አደጋ ደረሰ። ዮንጊኪንግ የሚባለው ከ1500 ዓመት በፊት የተገነባው ቤተ መቅደስ በእሳቱ አብዛኛውን ነገሩ መውደሙ ሲነገር ስለደሰው ጉዳት የተባለ ነገር የለም። ቤተ መቅደሱ የደቡብ ስራው መንግስት ካለው ቤተ መቅደሶች አንዱ ሲሆን በ1958 መነኩሴዎች እንዲወጡ ተደርገው በ1993 እንደ አዲስ ግንባታው ተሰርቶ በ1999 ለህዝብ ይፋ ሆኖ ነበር። የእሳት አደጋውን መከሰት ተከትሎ የተሰራው የመጀመሪያ ዙር ምርመራ ውጤት ይፋ ሲሆን፣ የእሳት አደጋው መነሻ ቱሪስቶች ሻማና እጣን በአግባቡ አለመጠቀማቸው ነው ተብሏል። በምርመራው ቤተ መቅደሱ ምንም አይነት የድሮ ግንባታ እንደሌለና በዘገባዎች እንደተጠቀሰው ከአራት መቶ ሰማኒያዎቹ የደቡብ ስራው መንግስት ቤተ መቅደሶች ጋር ግንኙነት እንደሌለው ተመላክቷል። አካባቢው ጫካ ያለበት መሆኑ ሲገለጽ እሳቱ ተስፋፍቶ ወደ ጫካ አለመግባቱም ተነስቷል። ቻይና ይህን ጥፋት እንዲደርስ ያደረጉትም በህግ ተጠያቂ ይሆናሉ ስትል ገልጻለች። አልጀዚራን እንደ አውሮፓውያን አቆጣጠር በ2012 በመቀላቀል ተከታታይ ዓለም አቀፍ የቴክሾ ፕሮግራም መምራት ከጀመረበት ጊዜ አንስቶ በቀጥተኛ ፈታኝ ጥያቄዎች ከፖለቲከኞች ጋር ያለውን እውነታ የተመሰረተ ሙግት፣ ጥልቅ ጥናትና የተመሰረተ ትንተና፣ ለአቋሙ የጸና ብዙ ብዙ ነገር ያለው ድንቅ ባለሙያ ነው። ከጥቂት ዓመታት በፊት ከአልጀዚራ ጋር ተለያይቶ በአሜሪካ የብዙሀን መገናኛ ትንተናው የሚችል ጠፍቷል። በአንድ ጊዜ ላይ እንዲያውም አንዱ ተከራካሪ አንተስ በሞት እስከሚለው ድረስ ፈታኝ ሆኖ ነበር። ከዚህም በኋላ ወደ ራሱ በማተኮር ዜቲኦ በተሰኘው የራሱ የኦንላይን ፕላትፎርም እንዲሁም በድንቅ ዝግጅት ማስደመሙን ቀጥሏል። በ2024 ላይ ድጋሚ ወደ አልጀዚራ በመመለስ ሄድ ቱ ሄድ እንደገና ቀጥሎበታል። በደቡብ አፍሪካ ትናንት ማለዳ ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ የደረሱ 160 ከደማ ፍልስጤማውያን ስደተኞች መቀበሏ ተዘግቧል። የጊፍት ኦፍ ዘጊቨርስ መስራች ዶክተር ኦምቲያዝ ሶሊማን እንደተናገሩት የስደተኞች ቡድን ደህንነትን የሚሹ ህጻናት፣ ቤተሰቦችና ነፍሰ ጡር ሴቶች ያካተተ ነው። ስደተኞቹ በደቡብ አፍሪካ ምድር አዲስ የህይወት ምዕራፍ በሚጀምሩበት በዚህ ወቅት የሰብአዊ ድርጅቶች የህክምና፣ ምግብ፣ የመጠለያ፣ ሰነድ ድጋፎችን ለመስጠት እንቅስቃሴ ጀምረዋል ተብሏል። የአርባ ምንጭ ከተማ ፖሊስ መምሪያ ለማህበረሰቡ ጥንቃቄ መልእክት አስተላለፈ። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ከበቡ አዳል እንደገለጹት ከተማችን የ12 ዓመት ታዳጊ ናትና ማይክል ላገዳደልን በተመለከተ እጅግ በጣም ዘግናኝና ጭካኔ የተሞላበት ወንጀል ድርጊት ነው ሲሉ ገልጸዋል። ውድ የከተማችን ነዋሪዎች በመኖሪያ ቤቶቻቸው በንግድ ድርጅቶቻቸውና ና በመንግስታዊና መንግስታዊ ያልሆኑ ድርጅቶች ና ተቋማት በሙሉ ቤታችንም ሆነ ድርጅቶቻችንን በሚከራዩበትና በምንቀጥርበት ወቅት የግለሰቦችን ትክክለኛ አድራሻ፣ የመጡበት ምክንያት፣ የሚሰሩበትን ተቋም ወይም ድርጅት በማጣራት ህጋዊ ተያያዥ መኖሩን በማረጋገጥ ማከራየት ይገባናል ሲል አሳስበዋል። በመቀጠልም ተጠርጣሪው ድርጊቱ ፈጽሞ ለማምለጥ ቢሞክርም ፖሊስና ማህበረሰቡ በደረጉት ብርቱ ክትትል ከተሰወረበት በህግ ቁጥጥር ስር አውሎ ምርመራውን እያጣራ የሚገኝ የሚገኝ ሲሆን የምርመራው ውጤት ቀጣይ በአጭር ጊዜ ለህዝብ ይፋ እናደርጋለን ሲሉ ገልጸዋል። በስተመጨረሻ በታዳጊ ናትና ና የላሳዛኝ ሞት የተሰማንን ጥልቅ ሐዘን እየገለጽን ለወላጆቻቸው፣ ለወዳጅ ዘመዶቻቸው ና በዚህ ድርጊት ላዘናችው የአርባ ምንጭ ከተማ ነዋሪዎች መጽናናት እመኛለሁ ብለዋል። የህንድ ጠቅላይ ሚኒስትር ናረንድራ ሞዲ ካቢኔ በኒው ዴልሂ በሳምንቱ መጀመሪያ ላይ የተከሰተውን የመኪና ፍንዳታ በጸረ ብሔራዊ ኃይሎች የተፈጸመ አሰቃቂ የሽብር ክስተት ሲል ገልጿል። በኒው ደሊ ውስጥ በቀይ ፎርት አቅራቢያ ቢያንስ 13 ሰዎችን ገሎ በርካቶችን ጥቃቱን አቁስሏል። በቀስታ የሚንቀሳቀስ መኪና በሬድ ፎርት አቅራቢያ ከፈነዳው ከሁለት ቀናት በኋላ የህንድ መንግስት ለጥቃቱ እንዴት የአጸፋ ምላሽ እንደሚሰጥ ጥያቄዎችን አስነስቷል። በ2025 ዓመተ ምህረት መጀመሪያ ላይ በግንቦት ወር የህንድ መንግስት ማንኛውንም የሽብር ተግባር ወደ ጦርነት ይቆጠራል የሚል አዲስ የደህንነት አዋጅን አውጇል። ያ አቋም ያመጣው በህንድና በፓኪስታን መካከል ለአራት ቀናት በዘለቀው ኃይለኛ የአየር ጦርነት ምክንያት ነው። በህንድ የሚተዳደረው የነበረው ካሽሚር 26 ንጹሃን ዜጎች ለገደለው ጥቃትም የህንድ መንግስት ጎረቤቱን ፓኪስታንን ተጠያቂ አድርጓል። አሁን ከስድስት ወራት በኋላ ህንድ በሌላ ጥቃት ማዕበል ውስጥ ትገኛለች። በዓለም በህዝብ ብዛት ባላት ሀገር በመዲናዋ አንብርት ውስጥ ለተፈጸመው ጥቃት የሞዲ መንግስት እስካሁን ፓኪስታንን ከመውቀስ ተቆጥቧል። በመኪና ፍንዳታ ምክንያት ጸረ ካሽሚር ስሜቶችን በህንድ ውስጥ በተከሰቱበት በዚህ ወቅት የኒው ዴሊ መንግስት በካሽሚር ላይ የሚደረገውን እርምጃ ወደ ማጠናከር እየተጓዘ ሊሆን እንደሚችል የፖለቲካ ተንታኞች ይናገራሉ። በኒው ዴሊ ውስጥ ፍንዳታው ከመከሰቱ በፊት እንኳ በህንድ የሚተዳደረው ካሽሚር የፖሊስ ቡድኖች በሲሪናጋር መሪነት በብሔራዊ ዋና ከተማው ክልል ውስጥ ወራሪዎችን ሲያካሂዱ ነበር። ይህም ከፍተኛ መጠን ያለው ፈንጂ እንዲይዝና ወደ ደርዘን የሚ የሚጠጉ ግለሰቦችን በቁጥጥር ስር አውሏል ያለው ዳጉ ጀርናል ነው። ኢትዮጵያው የእስራኤል ምልምል ወታደር በስልጠና ላይ ህይወቱ አለፈ። የእስራኤል መከላከያ ኃይል እንደገለጸው ይህ ምልምል ወታደር በደቡባዊ እስራኤል በሚገኝ ወታደራዊ ካምፕ ውስጥ በስልጠና ላይ ነበር። ኤርሚያስ ባህታ የተባለው ይህ 18 ዓመት ወጣት በካምፕ ውስጥ ትናንት ሐሙስ ድንገት ተዝለፍልፎ መውደቁን የጠቀሰው መግለጫው ከጥቂት ደቂቃ በኋላ ህይወቱ እንዳለፈ ማስረድቷል። አሟሟቱ ከአለርጂክ ሪአክሽን ጋር ሊገናኝ ይችላል የሚል ጥርጣሬም እንዳለ ማስታውቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ወታደራዊ ፖሊስ በኤርሚያስ ሞት መንስኤ ላይ ምርመራ ማድረግ መጀመሩን ገልጿል። የመከላከያ ኃይሉ በወጣቱ ምልመላ ወታደር ሞት የተሰማውን ሐዘን ገልጾ ለቤተሰቦቹ መጽናናትም ተመኝቷል። በኬቭ ላይ የተፈጸመው የሩሲያ ሰው አልባ አውሮፕላንና ሚሳይል ጥቃት ስድስት ሰዎችን ከገደለ ቢያንስ ሰላሳ አምስት ሰዎችን አቆሰለ። ሩሲያ አርብ ጠዋት በኪየቭ ላይ ከፍተኛ የተቀናጀ ጥቃት በመሰንዘር እሳት እንዲነሳና ህንፃዎቹ ማፈራረሷ ከንቲባ ቪታሊ ክሊሽኮ ተናግረዋል። በአደጋ ጊዜ አገልግሎት ሰጪ ቡድን ለበርካታ ጥቃቶች ምላሽ ሲሰጡ ቢያንስ 11 ሰዎች መቁሰላቸውን በመግለጫው ተናግረዋል። ባህና አርሂሮባ፣ ሳሚያ ኩላብና ቫሲሊሳ ስቴፓኒኮ ሩሲያ አርብ ጠዋት በኬቭ ላይ ከፍተኛ የሆነ የቦምብና ሰው አልባ አውሮፕላን በጥቃት በመፈጸም ስድስት ሰዎች መገደላቸውን ታውቆ ፍንዳታው ከተማውን አናውጦት የሌሊቱ ሰማይ በእሳት ብርሃን ወገግ ስኪል ጥቃቱ ከፍተኛ ነበር። የዩክሬን ባለስልጣናት እንዳሉት ነፍሰ ጡር ሴት ከተገደሉ 35 ሰዎች መካከል አንዷ ነበረች። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት ሩሲያ በሌሊት በተፈጸመ ጥቃት ቢያንስ 430 ሰው አልባ አውሮፕላኖችና 18 ሚሳይሎችን ተጠቅማለች። ሩሲያ ጎረቤቶቿ ላይ ሙሉ በሙሉ ጥቃት መፈጸም ከጀመረች ከአራት አመታት ወዲህ በዩክሬን ላይ መቃብራዊ የአየር ዘመቻ እያካሄደች ነው። በአሜሪካ በዚህ ዓመት የተደረገው ውጊያ የማቆም ዲፕሎማሲያዊ ጥረት እስካሁን ድረስ ምንም ውጤት አላመጣም አርብ የተፈጸመው የአየር ጥቃት በደቡብ ኤዶሳን እና በሰሜን ምስራቅ ካርኪቭን ያነጣጠረ ቢሆንም በዋናነት ያነጣጠረው ኪየቭን ሲሆን ሰው አልባ አውሮፕላኖችና ሚሳይሎች በከፍተኛ ፎቅ አፓርትመንት ብሎኮች ላይ እንደወደቁም ዘለንስኪ ተናግረዋል። ዘለንስኪ በቴሌግራም ባሳፈረው ጽሁፍ ላይ ለሰዎችና ና ለሲቪሎች በተቻለ መጠን ከፍተኛ ጉዳት ለማድረስ በተለየ ሁኔታ ታስቦ የተሰላ ጥቃት ነው ብለዋል። ሞስኮ ሲቪል አካባቢዎችን ትኩረት እንዳላደረገች የገለጸ ሲሆን የሩሲያ መከላከያ ሚኒስቴር አርብ ሌሊት በዩክሬን ወታደራዊ ኢንዱስትሪና ኢነርጂ ተቋማት ላይ ጥቃት መፈጸሙን ተናግረዋል። ኢትዮጵያ ከኤርትራ መገጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድማ የሚሰጠው ጉዳይ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ትናንት ሐሙስ ህዳር አራት ቀን 2018 ዓ ም ሆርን ሪቪው የተባለው ቲንክታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎርም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና መልከት አቅርበዋል። የውጭ ጉዳይ ሚኒስ ትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ሰፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት ከኢትዮጵያ የውስጥ ጉዳዮች ላይ እንዲፈጸም ያመለከቱት ጣልቃ ገብነት የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለውም ይሰማዋል ሲሉ ሙግታቸውን በማሳየ አስረድተዋል። ከዚህም በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለውም በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለው ብርቱ ፍላጎት በመጥቀስ ወንጅለዋል። የጤና ሚኒስቴር ተከናውኗል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጅንካ ከተማ መከሰቱን የተገለጸው የሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን ማረጋገጡን አስታውቋል። ሚኒስትሩ ከኢትዮጵያ የኅብረተሰብ ጤና ኢንስቲትዩት ጋራ በመተባበር ተደርጓል ባለው ምርመራ ከቀናት በፊት በበሽታው መጠርጠራቸውን ካሳወቀ ስምንት ሰዎች ውጪ አዲስ በበሽታ የተጠረጠረ አለመገኘቱ ተገልጿል። ቫይረሱ የመከላከልና የመቆጣጠር ስራዎችን ለማጠናከር የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩ ተጠቁሟል። በምርመራው መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው የቫይረስ ዝርያ ከዚህ በፊት በሌሎች ምስራቃዊ አፍሪካ ሀገራት ላይ ከተከሰቱ ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ይህን ተከትሎ በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርአት ተቋቁሞ የምላሽ ስራዎችን እየተስተባበሩ መሆኑን ተቋሙ አስታውቋል። በዶክተር ቴድሮስ አድሃኖም የሚመራው የአለም ጤና ድርጅት በጅንክ አካባቢ የተከሰተው ወረርሽን ለመከላከል 300 ሺ ዶላር ከድርጅቱ በአስቸኳይ ፈንድ በኩል መልቀቃቸውን መግለጻቸው ይታወሳል። የክልል ህገወጥ ኬላዎችን የማንሳት ስራ ተጀመረ። ንግድና ቀጠናዊ ትስስር መንግስት የማያውቃቸውን ለምርቶች ነጻ ዝውውር ተግዳሮት የፈጠሩትን በተለያዩ ክልሎች የሚገኙ ህገወጥ ኬላዎችን ማንሳት መጀመሩን አስታውቋል። ቁጥጥራቸው ምን ያህል እንደሆነና በየትኛው ክልሎች እንደሚገኙ ያልተገለጸው ህገወጥ የተባሉ ኬላዎች ከአገልግሎት ውጪ ለማድረግ ከፌዴራል ፖሊስ፣ ከጉምሩክ ኮሚኒኬሽን፣ ከትራንስፖርት ሎጂስቲክና እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በቅንጭት እየተሰራ ነው ተብሏል። የህገወጥ ኬላዎች መብዛት ምቹ የንግድ እንቅስቃሴን አውቋል ያሉት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ወንድሙ ፍላቴ የኬላዎቹ መፍረስ የምርቶችን በተመጣጣኝ ዋጋ ለገበያ መቅረብና ያለገደብ መሰራጨት ያረጋግጣል፣ ሆን ተብሎ የሚፈጠርን የምርት እጥረት ይከላከላል ለውጭ ገበያ የሚደረጉበትን እድል ያሳፋል ብለዋል። የኮሚኒኬሽኑ ዳይሬክተር አያይዘው በ2017 በጀት ዓመት በአጠቃላይ የውጭ ንግድ 8.3 ሚሊዮን ዶላር መገኘቱን ይህም ከ2016 በጀት ዓመት ጋር ሲነጻጸር የተሻለ እንደነበረም ተናግረዋል። በተያዘው በጀት በአመት 9.4 ቢሊዮን ዶላር ለማግኘት መታቀዱ የገለጹት ዳይሬክተሩ ከዚህ ውስጥ ባለፉት ሶስት ወራት 2.45 ቢሊዮን ዶላር መገኘቱ ተጠቁሟል። የጉምሩክ ኮሚኒኬሽን በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገወጥ ኬላዎች መኖር ማኖራቸውን በመግለጽ ኬላዎችን ለማፍረስ በርካታ ስራዎች እየተሰሩ ቢሆንም በዚህ ህገ ወጥ ተግባር ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩን አሁንም ድረስ መዝለቁን ስለማስታወቁ አሀዱ ከዚህ ቀደም መዘገቡ ይታወቃል።